እንግዲህ ሰላሳ ሙንከሮችን ጠቅሰዋል። በማህበረሰቡ ዘንድ ተንሰራፍቶ የሚገኙ የሆነ ወንጀሎችን ሰላሳ አይነት ወንጀሎችን ጠቅሰዋል። እነዚህ ነው አላህ ማን የምንጠነቀቃቸው አላህ ያድርገንና ማለት ነው እና ሰላሳኛውና እና የመጨረሻው እዚህ ኪታብ ላይ የተጠቀሰው የሆነው ሙንከር ሀጅሩል ሙስሊሚ ሙስሊምን ሰውዬ ማኮረፍ አሉ ሀጅሩ ማኮረፍ አልሙስሊም አንድ ሙስሊምን ሰው ማኮረፍ ይሄ ትልቅ የሆነ ወንጀል ነው። ናም ሀጅሩ ልሙስሊሚ አንድ ሙስሊም የሆነ ሰውዬ ማኮረፉ ሀጅሩ ማኮረፉ አልሙስሊሚ ሙስሊም የሆነው ሰውዬ ማኮረፉ ነው። አኻሁ ወንድሙን አልሙስሊመ ሙስሊም የሆነው ወንድሙን ማኮረፍ ተጓባን አይደለ ሀጅሩ ሙስሊም ሙስሊምን ማኮረፍ ነው ወና ሙስሊሙ እኮ ማኮረፉ ነው። የመጀመሪያው ሙስሊም የሚለው አንድ አኩራፊው ነው ሙስሊም የሆነው ሰውዬ እኮ ማኮረፉ ነው። ማንን አኻሁ ወንድሙን አልሙስሊማ ሙስሊም የሆነው ወንድሙን ማኮረፉ ነው። ወከዚልከ ሴትም ብኮንማነ ሙስሊም የሆነችው ሴት እኮ ማለት ነው ማኩረፏ ነው። ሙስሊም የሆነችዋን እህቷን ማለት ነው። ሙስሊም የሆነችን እህቷን ማኩረፏ ትልቅ የሆነ ወንጀል ነው። ፈውቀ በላይ ማለት ነው ሰላተቲ አያሚን ከሦስት ቀናቶች በላይ ማለት ነው ማኩረፍ ሐራም እንደሆነ ያው ትልቅ የሆነ ወንጀል ነው። ማህበረሰቡ ዘንድ ተንሰራፍቶ ያለ እያሉ ነው ከሶስት ቀን በላይ ምንም እንኳን ብንጣላ በዱኒያ ነገር፣ በብር በገንዘብ በባህሪ ላንስማማ እንችላለን። ያኒ ማለት ነው በአቂዳ በእምነት አንድ እስከሆነ ድረስ ያኒ ማለት ነው በሌላ ጉዳይ በባህሪ በማጥር በማጥር ባህሪያችን የማንኛውም አንድ አይደለም። አንዳንዱ ነጭ ናጭ አለ አንደኛው እንደዚህ የተለያየ ስለሆነ አፈጣጠራችን። ስለዚህ በሆነ ጉዳይ ብንካለፍ ከሶስት ቀን በላይ ማኮርፍ አይቻልም ማለት ነው። በተለይ ሴቶች አላህ ሙስተዓን፣ በጣም ከባድ ነው። የሆነ በትንሽ ባኖህ እንትነ ከተካለፉ ያው ንክስ አድርገው ነው የሚይዙት ማለት ነው። ንክስ አድርገው ማለት ነው። ያኔ ማላችሁ በጠብ በተነሳ ቁጥር ያቺ ትነሳለ። የድሮዋ፣ የሞተችው፣ ያፈጀችው ያቺ ትነሳና የጠብ መነሻ እንደዚህ፣ ያደረከው በተለይ ማነው ምን ብለዋል? መልክተኛው አለ አለይሂ ሰላም ለሴቶች ምን ብለዋቸዋል? አንዴ ሄዶ ኹጥባ ሲያርዋሽ ሲመክሯቸው፣ እናንተ ሴቶች ያኔ ማነው ሶደቃ ብዙ ሶድቁ። እኔ ጀሀነም ላይ ብዙ ሆናችሁ ያዩኋችሁ እናንተ ናችሁ። የጀሀነም ሰዎች አብዛኛዎቹ እናንተ ናችሁ ስለዚህ ሶደቅ አስወጣሏቸው። ከዛ ከሀዲስ ላይ እምነቱ አከማ ላይ ጠቅሶታል። አንድ ሴት ከሰዎች ከሴቶች መካከል ብድግ አለችና ያ ረሱላላህ ምን ሆነነው እኛ ግን እሳተ ላይ ብዙ የገባ ነው እሳተ ላይ ይሳተ ሰዎች አብዛኛዎቹ እኛ የሆን ነው ሴቶች ሆኑት በምን ምክንያት ነው ብላ ጠየቀች። ምን እንደዚህም ብላችሁ ለትንሹም ለምኑም ነገር ዝምባችሁ ስሞታ በቃ ሰውን እንደዚህ አድርጎ ይበድሉኝ እንዳድርጎ ይተላላችሁ። አንድ ሄ ነው፣ ሁለተኛ ደግሞ ወተክፉርና ለአሽራ ያኒ ማለት መልክተኛ አለይሂ ሰላቱ ወሰለም አሉ የባሎቻችሁን ወለታ ትክዳላችሁ። ወለት ይሄ ነው። በዚህ ምክንያት ነው ጀሃነም ላይ ብዙ እንድገቡ ያረጋችሁ ያኔ ማለት የባሎቻችሁን ወለታ ትክዳላችሁ። ያኒ ማለት መልካሰ በሌላኛው ሐዲስ እንደተናገሩት ለአንድት ወለሚስተህ ኮላሉ ብዙ ዘመናት መቶ ዓመትም ቢሆን መልካም ሞለህላት አሉ የሴትን ባህሪ ሲናገሩ ማለት ነው። አንድ ቀን ችግር ካየች ምን ትላለች? አንድ ነገር በሆነ ጉዳይ ላይ ሳታሟላላት ስቀር ወይ ደግሞ ሀሳብ ሆነ ያለችን የፈለገችውን ሳታሟላላት ስቀር ከአንተ ምን አይቼ ምንድን ሰተኝ ምን አየቸ ብላ ሙሉ በሙሉ እስከ ዛሬ የዋለላትን ውለታ ገደል ትከትተዋለች። በዚህ ምክንያት ነው ጀሃነም ላይ ብዙ እንዲገቡ ያደረጋችሁ የጀሃነም ሰዎች ባልተቤቶች ያደረጋችሁ በዚህ ምክንያት ነው ብለው መልእክተኛው አለይሂ ሰላሁ ሰለም ተናግሯል ስለዚህ የሆነ በቃ ማኮረፍ ከዛም ደግሞ እንደዚህ ያኔ እንትን ነገራቶችን አጥብቆ መያዝ ማለት ነው አንድ የወደቀን ነገር በቃ ወይንም ደሞ ሰው ሊሳሳት ይችላል ሰአሉ ባልና ሚስት ሊጣላ ይችላል ከዛ በኋላ ታርቃ ገብታ ተስማምታ ኖራል በሆነ ጉዳይ ደግሞ ስትጣላ የምትነሳው ምድናት ያቸው የድሮዋ የበፊቱ አንዳንድ ችግር ተነሳ ትነሳለኝ እሱ እንደዚህ እንደዚህ አድርጉ ማን ብላ ያቺ ዱሯን የታረቀባትን የታረመባትን ነገር ታነሳና የአሁኑ አዲሱን የተጣላባት የሆነውን ነገር ጋር እየያዘ አቀራጠላ ማም ተቀርበዋለች ለሽማግሌ ስታወራ ማለት ነው። ኢደን በጣም ከባድ ነው እና። በተለይ ሴቶች ኩርፊያ ላይ ይበዛሉና ይሄ መሆን የለብንም በጣም ከባድ ነው። ስለዚህ ሀጅሩ ሙስሊሚ አኻሁል ሙስሊማ አንድ ሙስሊም ሙስሊም ሆኖ ወንድሙን ማኩረፍ ፈውቀ ተላፊ ለአያሚን ከሶስት ቀናቶች በላይ ማኩረፍ በጣም ትልቅ የሆነ ወንጀል ማህበረሰቡ ዘንድ የተንሰራፋ የሆነ አደገኛ የሆነ ወንጀል ነው ነው ይሄ ልንረዳ ልናቂ ይገባ ነው። ኸይርን ታዳ ብታዳ ከሶስት ቀን በላይ ማኩረፍ አይቻልም የተባለው ቢዱኒ ሰበቢን ሸርዕይን ቢዱኒ ውጭ ማለት ነው። ሰበቢ ያለምንም ምክንያት ሸርዓዊን ሸሪዓው የሆነ ምክንያት ሳይኖር ማለት ነው። ሰውየው እንድናኮርፈው ያኮረፍንበት ምክንያቱ ሸሪዓው የሆነ አላህ ያዘዘበት የሆነ ሳይሆን ዝም ብሎ በቃ በዱንያ በገንዘብ ሸሪዓው ያልሆነው ሆኖ ምክንያት ምንድነው? በዱንያ ወይ በክብር ወይም ደግሞ በገንዘብ ምናምን ልንጣላ እንችላለን። ከዛ በላይ ማለት ነው። ወይ ደግሞ በስ በመሰዳደር በሆነ ነገር ብቻ ሊሆን ይችላል። በዛ ምክንያት ከሶስት ቀን በላይ ማኮረፍ አይቻልም። እንደው ቢኮርፍ ሶስት ቀን ከሶስት ቀን በላይ አላህ ምስተን የለም በቃለቀ እንደውም ሐዲሳይ እንደመጣው ወኸይሩሁም الذي يبدأ بالسلام ምርጥ ሰው ማለት በሰላምታ የሚጀምር አሰላሙ አለይኩም ብሎ የሚጀምር ሰው ይሄ ነው በጣም ምርጥ ሰው ማለት ብሎ መልእክተኛ አለይሂ ሰላም ተነወራ لا تهجر اخاك فوق ثلاثة አያም ብሎ ያኒ ከሶስት ቀን በላይ ወንድምህ እንዳታኮርፈው በለው መልእክተኛ አለይሂ ሰላም ስላሉ ማለት ነው ስለዚህ ባይሆን ማኮረፍ አይቻልም የምንለው ከሶስት ቀን በላይ ማኮረፍ አይቻልም እያልነው፣ ቢዱኒ ውጭ ማነው ሰበቢን ሸርዓየን ሸርዓዊ የሆነ ምክንያት ሳይኖር። በሸሪዓው ምክንያት ከሆነ ሰገን። አሁን ሸሪዓው ምክንያቶች ምንድን ናቸው? ቢድዓ አለይ ከሆነ ሰውየው ሙብተዲዕ ሆኖ ከሆነ ማለት ነው። አዲስ ቢድዓ የሚያመጣ መውሊድ የሚያከብር ይሄ በቃ የሆነ እንደዚህ ሱናን የሚኻልፍ ነገር የሚሰራ ከሆነ ሰውየው እና መቼም ቢሆን አባት ሆነ ወንድም ሆነ እናት ሆነ ያኔ ማኑ እስከ መቼ እስከምሞት ድረስ እስከምንሞት ድረስ ወይም ደግሞ ያነሰው ከቢድዓው እስካልተመለሰ ድረስ ቢድዓውን እስካልተወው ድረስ እናኮርፈዋለን። ምክንያቱም በሸሪዓ ነው ያኮረፍነው እንጂ በዱኒያ ነገር አይደለም። ይሄ በዲን ጉዳይ በዓቂዳ በመናሃጅ ከሆነ የተለየ ነው። መቼ የሆነው ይሆን መች ቢሆን አናናገረውም፣ ጭራሽ እናኮርፈዋለን ማለት ነው፣ ሃጅር እናደርገዋለን ማለት ነው። ስለዚህ ይሄ የተከለከለው ከሶስት ቀን በላይ አይሆንም የሚባለው ቢዱኒ ሰበቢን ሸርዕይን ሸርዐዊ የሆነ ምክንያት

ያኮረፈ የሆነ አካል አሁ ወንድሙን ፈውቀ ሰላትን ከሦስት ቀን በላይ ያኮረፈ የሆነ አካል ተመለከቱ አደጋውን ፈማተ። በዛው ደግሞ አኩርፎት ከሞተ ደኸለና እሳት ገባሉ ነ ብላህ

ሊያኮርፎው አይፈቀድም አሉ ረን ስለዚህ፣ ሐራም ነው ነው። ወአወልሁማ የመጀመሪያቸው እኮ ፈይአን ከመመለስ አንጻር ቢምና መጀመሪያ ተመልሶ ከዚው ከጠቡ ሬን ጥላቸው ወይ ጠ ማኮረፍ የሚባል ነገር ይቅርብኝ ብሎ ከማኮረፉ ተመልሶ በሰላምታ የጀመረ የሆነ አካል አሉ። ወአወልሁማ የመጀመሪያቸው ፈይአን፣ ሁለት ሰዎች ልተዋላለ ከሁለት አንኛቸው የመጀመሪያው እኮ ፈይአን ከመመለስ አንጻር ማለት ከኩርፊያው ተመልሶ ያናገረ የሆነ አካል አሉ። ሰላምታ ልጀምር እኔ እንግዲህ ማኩረፍ ይበቃኛል፣ ለምን አኩርፋለው ብሎ ሰላምታን የጀመረው የመጀመሪያ በመጀመሪያ ሰላምታ ያቀረበው ሰውዬ የኩን ይሆናል። ሰብቁሁ መቅደሙ ኮ ይሆንለታል። ቢልፈይኢ በመመለሱ ያንን ኩርፊያውን በመተው ትቶ ቀድሞ ማነው ያንኛው ሳይቀድሙ ሄዶ ሰላም አለይኩም ብሎ ሰላምታ በመጀመሩ ይሄ መጀመሩ ይሆንለታል። መመለሱ ብቻ ይሆንለታል። ከፋራተ ለሁ ለሱ ከፋራ ይሆንለታል ላኮረፈው ከሦስት ቀን በላይ ላኮረፈው ለሆነው ወንጀል ፋራ ይሆንለታል፣ ይታበስለታል ማለት ነው። ኸይረን ወይን ሰለመ ሰላምታ ካቀረበለት ሰላምታ አቀረበለትና አኩርፊያውን ትተነ ሰላም ዐለይኩም አልነው የተጣላውን ሰው፣ ፈለም የቅበል ሰላምታችንን ካልተቀበለ ቢማእና ወዐለይኩም ሰላም ብሎ ሳይመልስ ዝም ቢለን እሱ ማለት ነው ወረደ ፈለም የቅበል ማለት ሰላምታውን ካልተቀበለ፣ ወረደ በለ ከመቀበልም አልፎ ዝም ካለ ከመለሰበት ዐለይ በእሱ ላይ ሰላምሁ ሰላምታውን ሰላምታውን ስናቀርብለት የእኛን ሰላምታ ዝም አለን። ወረደ ዐለይ ማለት ወዐለይኩም ሰላም ብሎ መለሰልን ማለት አይደለም፣ እንደዚህ ባልሽ እንዳትረዱ። ወረደ ዐለይ ማለት ሰላምሁ ሰላምታችንን መለሰብን ቢሆን አልቀበልም አለ፣ በቃ ወዐለይኩም ሰላም አለልን ብሎ ዝም አለን ማለት ነው። ሰላም ዐለይኩም ስንለው ዝም ካለ ሰላምታውን አልመለሰልንም ማለት ነው። ስለዚህ ወረድ ዐለይ በሰውየው ላይ ቢመልስበት ሰላም፣ አሁን ሰላምታውን ቢመልስለት ሰላም ዐለይኩም ስንለው ወዐለይኩም ሰላም ካላለ ልክ እንደዚያ ነው የተፈለገበት። እና ሰላምታ ብለ ነው እኛ አንዳንድ ሰዎች አሉ። እኔ እኮ ሰላም ብለው እሱ በቃ ደግ አላለም አ አይመልስም። ስለዚህ አለም አይባልም። ሰላምታ እንለዋለን ባይመልስ አይመልስልን እኛ እሱ ባይመልስም እያሉ ነው መልክትኛ ለ ላ ሰላም ረደት ትመልስልታለች ዐለይህ በዛ ሰላምታ ባቀረበው ላይ አልመላእክቱ መላእክቶች ሰላምታ ባቀረበው ሰውዬው ላይ ሰላምታውን ይመልሱልታል ሰላም አለይኩም ብለን እናልፈዋለን እሱ ባይመልስልንም አልመልስልንም እኮ እሱ ግን መላእክቶች እኛ እንኳን ባንሰማ ወአለይኩም ሰላም ወራህመቱላህ ብለው መላእካ ይመልስልናል ማለት ነው አያችሁ ታጅሩን በመላእካ ማን እሱም ቢቢሲ በመላእካ በመላእካ ምንም ወንጀል በማይሰሩት በእነሱ ያኔ ማለት ነው ሰላምታ ይመለስልናል ነው ኸይርን ለሱሳ ወረዳ ለሱሳ ወረዳ ይመልስለታል። አለ አልአኸሪ፣ በሌላኛው ደግሞ ይመልስለታል። የሚያናገረው ሸይጣን ይመልስለት እንጂ ማን ነው ጥሩ ይሆን መላእክቶች አይመልሱለት ማን ነው? ስለዚህ ወረዳ አለ እንኳን ምናምን ወኢማታ ሁለታቸው ምሳ ግን ተኮራርፎ ሰውየው ሁለታቸውም ሳይታረቁ በኩርፊያቸው ከሞቱ ወኢማታ ሁለታቸውም ከሞቱ ማለት ነው ተኮራርፈው። ዓላ ሲራሚሂማ በጥላቻቸው ላይ ማለት ነው። ሲራም ማለት ተቆራርጠው በጥላቻቸው ላይ ተኮራርፈው በዛው ያኔ ማለት ነው። ከሞቱ ለም የዱኩላ ሁለታቸው አይገቡም። አልጀነተ ጀነት ውስጥ አይገቡም ጀሚዐን ሁላቸውም አበደን ፈጽሞ ማለት ነው ጀነትን አይገቡም፣ አይገቡም። ይሄ በጣም ትልቅ የሆነ ነገር ነው ስለዚህ ሰውየው ተኮራርፎ ከሆነ ምንድን ማድረግ አለበት ያለበት ቶሎ ሩጡማ አዑዙ ቢላህ ብሎ ሰላም አለይኩም ብሎ ማለት ነው መጀመር አለበት እንጂ አኩርፎ መቅረት የለም ተኮራርፎ ሰው የሚሞት ከሆነ በዛው ጀነት ውስጥ ፈጽሞ አይገቡም እየሉ ነው ይህን ሀዲስ ሶሓሃሁ ይህን ሀዲስ እኮ ትክክል ነው ብለዋል ሸይኹና ሸይካችን ትክክል ብለዋል እያለ ነው የዚህ ኪታብ ባልተቤት አልዓላመቱ ሙቅቢል አልዋዲዒ ረሒማሁላህ አልዓላማ ማለት በጣም አዋቂ የሆነው ሙቅቢል አልዋዲዒ ተብሎ የሚጠራው ስማቸው ሙቅቢል ይባሉ፣ ሙቅቢል አልዋዲዒ ረሕምሁላ እነሱ ማለት ነው። ሶሒሕ ነው ብሎታል ሓዲሱን ትክክል ነው ከመልክተኛው ዝፅርቆብለዋል ፊ ሶሒሕ ሙስነድ ማኖ የኢማሙ አሕመድ ሙስነድ የሚባለውን ክታባቸውን ን ኢማሙ አሕመድ የዘገበውን ዘገባ ሶሒሕ እና ዶዒፉን የለዩበት ክታብ አለ። እዛ ክታብ ላይ ምን ብለዋል?

አው ፉሱቂን ወይም ደግሞ አመፀኛ ከሆነ ወንጀለኛ። ፉሱቅ ማለት የአላህን ትእዛዝ የሚጥስ ወንጀል የሚ ዝሙት የሚሰራ ምናምን፣ በቃ እንደዚህ አስካሪ መጠጥ የሚጠጣ ይሄ ከሆነ፣ እንደዛ ከሆነማ ፈጅዙ ይበቃል። ሀጅሩሁ ማኮረፉ እኮ ይበቃል። አክፈረ የበለጠን ማኮረፍ ይበቃል። ሚንዛሊከ ከዚህ ከሶስት ቀን የበለጠ ማለት ነው። ከሶስት ቀን የበለጠ ሁሌ፣ በቃ እስከምንሞት ድረስ ልናኮርፈው እንችላለን። ባይሆን የምናኮርፈው ዝም ብለን ሳይሆን ኢንካነ ከሆነ ፊ ዛሊከ በዛ በማኮርፋችን ላይ ከሆነ መስላሃቱን ጥቅም ካለው አሁን ከማናገረው ባኮርፈው ይሻላል። ለምን እኔ ሳኮርፈው ወይ ደግሞ ስናኮርፈው ስናኮርፈውኛ ቢዳአውን ሊተው ይችላል። ከጥመቱ ሊመለስ ይችላል። እረ ሰው አኮረፈኝ ብሎ ማለት ነው። ወከዛሊክ እንደዚህ ደግሞ ወንጀል ዝሙት የሚሰራ ከሆነ ኸምር የሚጠጣ ከሆነ እረ ሰው ሁላ አኮረፈኝ ብሎ ኸምሩን የሚጠው ጥሎ ወደኛ የሚመለስ ከሆነ እናኮርፈዋለን። መስልሃ ካለ አያችሁት። ማኮረፍ የሚባለው እንኳን ሐታ ቢድዓ ላይ ለቢድዓ እንኳን ለሸሪዓ ሸሪዓዊ በሆነ ጉዳይ እንኳን ሰዎችን ስናኮርፍ ጥቅም ካለው ነው። ጥቅም ከሌለው ጭራሽ የባሱን ደግሞ ኸምር እየጠጣ ሰውዬው ወይም ደግሞ ቢድዓ እየሰራ ስናኮርፎ የባሱን ወደ ክህደት የሚገባ ከሆነ እከፍራለሁ ምናም ወደ የሚከፍር ከሆነ እናናገሯለን፣ ቀስ አርገን እንመክሯለን። ተጋባን አይደለ። ስለዚህ ኢንካነ ፊዚዳሊካ በዛ በማኮረፋችን ላይ ካኖረው ካለው መስራቱን የሆነ ጥቅም ነገር ካለው በማኮረፋችን የተሻለ ሰውዬው ይስተካከላል የምንል ከሆነ እናኮርፋለን። የባሱን ጭራ ይከፋ የሚሄድ ከሆነ እንኳን አኮርፋችሁ ብሎ የባሱን ደሞ ሌላ ነገር የሚሰራ ከሆነ በእልህ ማለት ነው እናናገሯለን። ስለዚህ አሁን የሆነን ሰውዬ በማኮረፍ ላይ